እኔ ገረመኝ እኮ በቃ ባለቀ ሰዓት ተስፋ በቆረጥኩ ሰዓት ከበውኝ ምን ያረ፣ እግዚአብሔር ክብሩ ይስፋ ብቻ አለንልሽኛ ህቶችሽ በማንኛውም ሰዓት ፋስ ኑሪልኝ የኔ ፍቅር በቃ ሊያዝሽ እርዳታ ላይ ነሽ። አካውንት በዋሳፕ ሼር አድርጊልኝ፣ ልክ እምጣለው። እግዚአብሔር ያክብርሽ አንቺንም አመሰግናለሁ ከነ ቤተሰቦችሽ፣ ማሪ ተባረኪ። በጣም ነው ማመሰግነው እና ቪዲዮ ሰራ አለሁኝ ሶስት ኬት ለእኔ አንድ ሚሊዮን ፎሎ ቃል ገብተሽ እንደነበር ያንን ይኸው በገንዘብ በካንሰር ለታመመች እናት እንደለቀው ቪዲዮ ሰራለሁ። ችግር የለውም እሺ ውዴ እሺ ሰላሙኑ እሺ ጋይስ ሁላችሁም፣ ታብታብ ሼር፣ ታብታብ ሼር፣ ኮፒ ሊንክ አድርጉ። እርዳታ በገንዘብ ብቻ አይደለም። እሺ ታብታብ፣ በደንብ ታብታብ አድርጉ፣ ሼር አድርጉ። አንዴ አካውንቱን ልካልኝ ከሆነ ወደ ዋትሳፕ ያው ልከዋለች። ያው ሞዲሬተሮች ልክ የላቸውና ለዚህ ልክ ያለው ሞዲሬተሮች ግሩፕ ላይ አካውንቷል ግን 3 4 5 6 7 13 ዲጂ ትክክል ነው። እሺ ታፕ ታፕ ኮፒ ሊያረጉ ቤተሰብ፣ ነግ በእኔ ነው። ነገኛ ምን እንደምንሆን አናውቀውም። ያው እህታችን ከአረብ ሀገር ገብታ ነው ይሄ የገጠማት እና እባካችሁ ሸር ሸር ታታ ኮፒ ሊንክ አድርጉ። የጠፋ ሰው ቅልቦች እንዴት ነክ አውዬ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? ቲክቶክ መንደር አለን። ሁሉም ሰላም ነው። ትናንትና ቅልቦች ጠፋ እያሉኝ ነበረ። ምን ታረጊዋለሽ? ስራ በዛ። ከኔ ጋ እንኳን ዋትሳፕ ላይ አውርተናል። ቲክቶክ ላይ ነው የጠፋው። ደህና ነው እያልኳቸው ነበረ። እውነት ነው አውዬ፣ እውነት ነው። ዛሬ ደግሞ እንደውም ሌላ እንግዳም ይዤልሽ እየዞርኩ ነው ያለሁት። እስቲ ሰላም በይው፣ የሆነ ሰው ሰላም በያት። አቡ እንዴት ነሽ? ደህና ነሽ ወይ? ደህና ነኝ። እንዴት ነሽ? ማን ልበል? ርስቴ ነኝ ክርስቲ እንዴት ነሽ? ሰላም ነው። እንዴት ነሽ? እንዴት ነሽ? እግዚአብሔር ይመስገን። ቤትስ ሁሉ ሰላም ናቸው? ሁሉም ሰላም ነው። እንዴት ነሽ ክርስቲ? ደህና ነሽ? ሁሉ ሰላም ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ። እኔማ አንቺ አላገኘሁሽም እንጂ ጠፋሁብሽ። ስልኬንም ተሰጥቶኛል። አመሰግናለሁ ብዬሽ አለሁኝ። ተስብሽ ነግሪያት አለሁ ብሎኛል። እንትና ማነው አብዲ፣ ዋትሳፕ ላይ ቮይስ አድርጎ ነገረኝ። ኦዚ ለአብዲ ነው ጫጫታው ምንም አይሰማ።